ነገር ያወራኛል። እዛ የሄደ ሰው የሚያገኘውን ነገር ምናምን ምናምን ያወራኛል። እና ዝም ብዬ ሄድ ከቤት ከሀዋሳ መመለስን መሰላቸው አላምኑ። እኔ ቤተክርስቲያን ሲሄድ እርግጥ በሃይማኖት ውስጥ ነው ያለፍኩት። በቤተክርስቲያን ውስጥ ነው ያለፍኩት። ግን አሁን በነበረኝ ከረንት ላይ በነበረው ማንነት ደግሞ ሄድ ቤተክርስቲያን ይሄዳል። ልብሴ ማገባው መመስከርም ስላለብኝ እውነት የምሬ ልክ በሯን ሰረቅ ጥንቤ እየወረደ አላቃትም እንዳልኩ እየጠያየኩ ሄድኩት። ምናምን ከሐዋሳ ይርጋለም፣ ከርጋለም ደግሞ በሞተር ወደ ላይ ምናምን ትወጣል። ከዛ ሰዓት የሚገባበት አስራ ሁለት ሰዓት ምናምን እኔ ኤርሊ ነው የደረስኩት ማለት ተበልተ በልተ ምናምን መሄድ ትችላለህ። ማታ አስራ አንድ እና አስራ ሁለት ሰዓት ስለሆነ የሚገባው አላቅም። ቀድሜ ነው የደረስኩት። ከዛን አንድ አባት አገኙ አባ አልኳቸው፣ በቃ ንስሓ ስጡኝ፣ በቃ ንስሓ ስጡኝ። እኔ ማለት እዚህ ለምን እንደመጣሁለው አላቅም። በእውነት ነው ለምን እንደመጣሁለው አላቅም። ንስሓ ስጡኝ ምናምን አልኩ። ከዛ አርምሙ ምንድን ነው ጸሎት ምንድን ነው? ምናምን ያላቅም በእውነት አላቅም። ጸበል ፈራ አለው እና አርምሞ መርጭ የገባው እዛ ል ሰባት ቀን ነው የምትቆየው። በሰባት ቀን ውስጥ አንዳንድ ጊዜ በሁለት ቀንም ልትወጣ ትችላለህ። ሶስት ቀንም ነገሮች ሁሉ ተስተካክሎልህ እኮ የምትወጣበት እንትን ነው፣ ገዳም ነው። በሁለት ቀንም ትወጣለህ በሶስት ቀን በአራት ቀንም ምናምን ትወጣለህ። አርመሞ እኔ ምን እንደሆነ አላውቅም። የመጀመሪያ ነው። ከዛ በሶ እንትን ሽምብራ ውሃ ምናምን ይዘ ነው እዛው ገስተ የምትገበው። ከዛ የጸሎት ይው ይዣጣለ ገድ ነው እውነት ይህን ለምን እንዲያስኩ ይነግራል ይዘህ ነው የምትወጣው፣ ምናምን ትገባለህ። ከዛስ ሶስት ሰዓት በቀን አንዴ ነው የምትበላው፣ አስራ አንድ ሰዓት ላይ እፉኝት፣ ሽምብራ እንደዚች ሽምብራ አንድ ጣሳ በሶ ነው የምጠጣው። ሌላ ነገር አታረግም በቀን ውስጥ ሶስት ሰዓት ስድስት ሰዓት ዘጠኝ ሰዓት በቀን በማታ ጸሎታል። ከሰው ጋር ማውራት አትችልም ምናምን ዝምታ አርም ከራስህ ጋ ቀና ስትል ከአምላክህ ጋ ናምኑ የምታወረው ዙሪያውን ሙሉ ምስለ ስዕል ነው ያለው። ቀና ስትል የመድኃኒዓለም ምስል፣ ቀና ስትል የማቤቴ ንስል ምታ እኔ ማለት ለእኔ የመጀመሪያ ቀን ለመጀመሪያ ቀን እግዚአብሔር ወደዛ ሲመራኝ ዳንኩ ብዬ ነው ያሰብኩት። እና በኋላ ላይ እንትን እልሃለሁ ከዛ በነስሐ ምክንያት ደግሞ የተሰጠኝ ስግደት አለ አርባ አንድ አርባ አንድ ስግደት ተሰግዳለሁ በነዛ ሰዓቶች ብቻ ሆነ በሶስት ሰዓት ስድስት ሰዓት ዘጠኝ ሰዓት አርባ አንድ አርባ አንድ ሰግዳለሁ አስበዋል ማለ እኔ ነኝ ጭፈራን ማቅ ማስጨፈርን የለመድኩ ምናምን ራሴን ገዳ ማገኘት ሶስት ሰዓት ስድስት ሰዓት ምናምን ስነስ እግዚአብሔር ምስክሬን ነው ማራ በእያንዳንዱ ጸሎት እንባ ይወርዳል። በእያንዳንዱ ጸሎት እረፍትም አለው ጥፋተኝነት ስሜትም እንዳለኝ ያስባለሁ። ምናምን ከዛ ደግሞ መዳን እፈልጋለሁ። በቃ መዳን እፈልጋለሁ። እኔ አሁን ያ ባለሞገሱ ቴዲ የለም ሰው በደንብ የሚያውቀው ያንን ትሄድ ይፈልጋሉ። ከሰው ጋር ማውራት አትችልም። ኢማጂን የኛ ስራ ደሞ ብዙ በወሬ ነው። አለማውራት ከባድ ነው። ታን የመጀመሪያ ቀን እዚህ መጽሔት መጽሐፍ ላይ የገድሏ ገድሏ ላይ የገድለ ቅድስት አርሴማ ማለት ግጥም ጻፍኩ። ግጥም መጽሐፍ እኔ ባነበውም ደስ ይለኛል። ፍቃደኛ ከሆናችሁ በሰዓቱ አንድ ከጎኔ መጽሐፍ የያዘ ሰው ነበር፣ እና የጊዮን ወንዝ የሚል የዲያቆን ሄኖክ ኃይሌ መጽሐፍ ይዟል። እሱን መጽሐፍ አነበ ነበር። ከሱ ተቀቢ ከዛ ዳንኩ የምትለዋን ነገር በቃ ከራሴ ጋር ቅድስት አርሴማ ማለ የተጻፈ አርመ ሞ የተጻፈ ይላል። ያልሞከርከውን ያላረግከውን አርገህ የማታውቀውን ነገር ማድረግ በራሱ በእግዚአብሔር ቤት መገኘት በራሱ እኔ ይገባኛል ብዬ የማላስበው አረገዋለሁ ብዬ የማልጠብቀው ነገር ነውና ያንን ስረግጥና ማልቀስ ማንባት መቻል ቀላል አይደለም። ሰዎች ጋር ብዙ ጊዜ ያነባውን እንባ ወስደህ ወደ ባለቤቱ ባለቤቱ እሱ ነው፣ ክርስቶስ ባለቤቱ ጋ የደስታ ለቅስ ያለው ነገር ደግሞ ሌላ ነው። እና ልክ የመጀመሪያ አርሞ ቀን የገባሁበት ቀን ጠዋት ጸሎት አረኩኝ፣ ማታ ምናም ውዳሴ ማራ መግለጽ ራሱ ቀላል አይደለም። ያኔ ችንግጥ ሞልቶ ተርፎ ሳለ በሀገር በሰፈሩ ልብን የሚሞላ ፍቅርን የሚሰጥ ስንወርቅ የሚያነሳን ጠብቆ ከኋላ ሰው ኃጢአትን መርጦ ከቤተ ክርስቲያኑ ጭፈራ ቤት በልጦ ለካ ጽርቅ የጠፋው ሞት የተንሰራፋው ጥላቻ ያመዘነው ሚዛን የተዳፋው ከዘላለማዊው ምሽቱን መርጠቅ ነው። ይቅር በለኝ አልኩህ በጠራኸኝ ስፍራ ሞልቶልኝ ተገኘው አንድ ፍኝ ሽምብራ አንድ ጣሳ በሶ የሆድን ሲሞላ ጸሎት ሲያጠነክር ሲምረኝም አየው የዘመናት ኃጢአት የዘመናት ቅጥፈት የዘመናት ውርደት በአንተ ፊት ከቆሙ ንስሐ ከገቡ ለካ እንዲህ ትንሽ ነው ከልብ ከፈለጉ እግዚአብሔር ማሪ ነው። የኖርኩበት ዓለም ያሳለፍኩት ዘመን እንዲሁ እንደዋዛ ለካ ከንቱ ሕይወት ነው በአጥያት የጎመዛ። እሱ ፈጥሮ ይንሳለ ጌታ በአምሳሉ ሳናቆይ አያምርም ክርስቲያን መባሉ። እጠቤ ልጅህን በአጥያት የጨቀየው አንተን አሳስረው በርባንን ካስፈቱት እኔ ምን ተለየው ጌታ ሆይ አንተ ጋር መምጣቴ አንተን መሸሸጌ፣ ለንስሐ ህይወት መጥቼ መውደቄ ትክክል ነበር አንተን ለማወቄ። ስትመራየሁኝ በሁለት ቀን በሶስት ቀን በርህን ላንኳኩ በጸሎት ቀን በቀን እንኳንም አወኩ እንኳንም መጣሁኝ። ምረትን ፍለጋ ምንጣፍ ምሮኛል ከሞቀበት አልጋ። ጸሎትን አወኩኝ በሶስት በስድስቱ ደግሞ በሌሊቱ በርህ ይከፈታል ብፅር ላንኳኩቱ። እንኳንም አወቅኩ እንኳን ደጅ መጣው እድሜን የሚጨምር ነገን ደስታ የሚሰጥ በሰላም የሚያኖር በረከት አገኘው ደስ ሚገርም ነው። ከዛ በኋላ ሰውጣ ግን